ከመዳብ ኩሽና መልስ ቪሎግ ቤት ትላላችሁ። እንግዲህ ዛሬ በቪሎግ መጥችላችኋለሁ። ሸጥ ሸጥ ሸጥ ሲያደርገኝ እዚህ ጋ ቤቴን አጽዳድቼ ጨርሼ ምናምን ነው እንግዲህ ታዩታላችሁ። ያው እንግዲህ የመጀመሪያና መግቢያና መውጫ የሚባል ነገር አለ። መብራት ጠፋ ጋጣቢ እዚህ ጋ እንግዲህ ቤት ማጽዳት ነው ዛሬ ቀኑ ዓመት በዓል ስለሰነበተ ቤቱ ዝም ብሎ ከላይ ከላይ ከላይ ነበር የተወለወለው እስኪ ዛሬ ፏ ብልጭ ልበልና ለጓደኞቼ ቤቴን እያጸደሁ ላሳያቸው። ይህ ወረቀት እንግዲህ የልጆች ዩቱብ ስም፣ ፓስወርድ፣ ኢሜል የያዘ ነው። እዚህ ነው ቁጭ ብዬ ስከፍትም አድረው። ይሄ ደግሞ መንጃ ፈቃድ ነው ያሳየኋችሁ። አሁን ያው እንግዲህ ጠረጴዛውን ከአሁን ቀደም አጥርቼዋለሁ፣ ምናምን ምናምን፣ ከላይ ከላይ ዝም ብዬ ለእናንተ ለማሳየት ነው። ዘይ መበጥረቅ ላይ ምገባበት ሳልፎ መዜጋ ቁጭ ብሏለሁ። ቤትዬ እኮ ትለያለሽ ሁሌ በጆክ በጆክ መጠጣት የሚወድ ሰው እንደኔ ብዙም ጠጣ ትንሽም ጠጣ የሚረካ ሰው በጆክ ሲጠጣ ማን ነው? አይ ቤቲ በጆክ ጠጣሽ ምናምን እንዳትሉኝ። አልቋል፣ ሲጀመር ይሄን እኔ ብቻ ነው የምጠጣው፣ ለማንም አልሰጥም። አጥቢ እንሰሳ ነኝ፣ በነገራችን ላይ ማለት ነው። እኔ ሁሌ እነግራችኋለሁ፣ ባላችሁ ነገር ፏ ብልጭ በሉ ባላችሁ ነገር ነው። እዮቤ ሶፋ ላይ ተኝቷል። ይኸው እንግዲህ እንደምታዩት ካሜራ ላይ ይገብቷል። ትክ ብሎ እያየ ነው፣ ይጫወጣል። ድምፁ ምናምን ምናምን የዮቤ ድምፅ አጠይቁኝ። እና ወዶችዬ ማሮችዬ እንደዚህ ሳሙና ታረጉና ላርጎ ታረጉና ፈሽፈሽፈሽፈሽፈሽፈሽፈሽ ቶሎ እንግዲህ ዮቤ በጣም እየረበሸ ስለሆነ ተሎ ለመጨረስ ነው። እንደዚህ በቡርሹ ሽትሽትሽትሽት ታረጉና የተለጠፈ ምግብም ካለ የተደፋ ነገር ምናምን ካለም እንደዚህ ሽትሽትሽትሽት ታረጉና ከዛ በመውለያ ብድክ ታደረጋላችሁ ወይም እንዴት እንደማሽዩኝ እኔ እንግዲህ እንደዚህ አሽቻ አሽቻ ሰው ባለው ፋ ብትን ሲል እግዚአብሔር በቤታችሁ በጓዳችሁ በሞሰባችሁ በሊጣችሁ በጤናችሁ በሕይወታችሁ በልጆቻችሁ ይገባልና እግዚአብሔር ስታመሰግኑ በሁሉም ነገር እግዚአብሔር ይገባል ማለት ነው። መንፈስ ቅዱስ ይገባል። ስለዚህ እንደዚህ ያጸዳደው ምን አልኩኝ፣ በቤት ቤት ትለያለሽ እኮ በቃ እንደዚህ ያጸዳደው። በቃ አደረኩ፣ ሳሙናውን አነሰው። እንትኑን አጥቤዋለሁ መጀመሪያ፣ አጥቤ አድርቄዋለሁ። ደረቅ ነው መሆን ያለበት፣ እርጥብ መሆን ያለበት፣ እርጥብ ከሆነ አያነሰውም። ከዛ እንደዚህ ጽድት ታረጋለሁ። ፏፏፏፏፏ አድርጌ ካጸዱ በኋላ ያኛው ሲረጥብብኝ ግልብጥ እያረኩ ምናምን ምናምን። እውነት ነው የምላችሁ፣ እግዚአብሔር ነው የምላችሁ። ለምን ሀገራችሁ ላይ ቸራ ወጥራችሁ አትኖሩም? እግዚአብሔር ምስክሬ ነው። እኔ ማለት ነው ፈጣሪን አመሰግነዋለሁ አይደለም? እንደዚህ አይነት ቤት ለምን ቸራ ወጥሬ አልኖርም? ሀገሬ ላይ ከወንዜ ላይ በቃ ኢትዮጵያ ላይ ለምን ቸራ ወጥሬ አልኖርም? እንኳን ይችን የመሰለሽ ጽድት ያለሽ ጥን ያለሽ ቤት ማለት ነው ከዛ እንደዚህ አጸዳዳሁ ጨረስኩኝ። እቃጥቤ ነበረ ይሄው አመጣሁ። የቡናው መፈረሻ ፈራረሽኩ፣ አስተካከልኩ። ምን አልኩኝ ምን አልኩኝ፣ አቤት ቤትዬ። አመጣሁ፣ ከውጭ ነበር ያስቀመጥኩት ደርቋል። አስቀመጥኩኝ፣ እንደዚህ ተቀመጠ። ፋፋ ዛሬ ፋፋ ነው ብላችሁ። የዛሬ አርብ ይለያል፣ ይለያል። ከዛ ማጤሻዎች አንድ አይሉ ሁለት ማጤሻ ነው ያለኝ። ይሄ ተገልብጦ ነበር ገለበጥኩት። እንግዲህ አረንጓዴ ቢጫ ቀይ ምኒሊክ ስኒ እና የሆነ ዘመናዊ ልበላችሁ በቃ ዘመናዊ ስኒ አለ። ከዚህ ጋር እህቴ የገዛች ሊን ጠረጴዛ ነው። ሰካ ሰካ ሰካ ሰካ ረኩኝ። እዮቤ ተኝቷል። እዮቤን ዛሬ እንደፈለጋችሁ አያችሁት። እንግዲህ እዮቤ እንድታይ አልፈልግም ነበረ እዚ ጋር ይኸው አስቀመጥኩ። የወሎ ጣን ያለበት ሙዳይ ትባላለች። አስቀመጥኩ። ከዛ ወንበሩ መጣ። ወንበሬን አስቀማመጥኩኝ። ወደ ውጭ ጠረግ ጠረግ ጠረግ። በረንዳ አይ ሰራሚክ ማለት ነው ዘመናዊ ሰራሚክ ልናጥብ ነው። ይህን ማናየበት ተመስገን። ፈጣሪ ካለን ከጊዜ በኋላ ሰራሚክ እናረገዋለን። ከዛ እንደዚህ ጠረግ ጠረግ ጠረግ ጠረግ ፎሽ ፎሽ ፎሽ ፎሽ ፎሽ አረኩ። ቆሻሻ ከላይ ከላይ አቤት ቤት እየት አቤት አቤት መጫት መሆን አቤት መጫት መሆን ችኮ ላይ የት ለመድረስ ነው። ከዛ ደፋ ደፋ አረኩበት። እንዲ እንትን እንዲል ማለት ነው እንዲ ርስ ማለት ነው። ምክንያቱም ዝናብ ስለሰነበት ጭቃው እየረገጥነ ስንገባ በጣም ነው የሚያስጠላ። ቤት ካጸዳችሁ የግድ ውጭንም ማጠብ አለባችሁ። እዚህ ጋር ዶሮዎች ደግሞ ምግብ ስላልሰጠኋቸው ሰፍሰፍ ሰፍ እያሉ አላስቀምጠኝ ብለው ነበረ። ከዛ እንደዚህ አደረኩኝ። ወይኔ ቤትዬ ትለያለሽ ትለያለሽ። ወይኔ ወገቤ ግን አትጠይቁኝ እናንተ። ከወለድኩ አራት ወር ሆኖኛል፣ ግን አልጠናም ወገቤ። ለምንድን ነው እንዴ ለምንድን ነው አረ? ቤትዬ እየበላሽ አይደል እንዴ? ለምን አታመሰግኝ? ከዛ እንደዚህ ጥርግ ጥርግ ጥርግ ጥርግ ጭቃውን ጭቀውን ከላይ ከላይ ከላይ ከላይ ከላይ አሸሁ፣ እንደዚህ አሸሁ። ልክ ቤቱን እንዳሸሁት አሸታሸት ትፀረፈጣል ይሄ ሆይ፣ ተመስገን ተመስገን። ይህን ማን አየበት? እናቴ ይህን ማን አየበት? ለዚህ ያበቃኛል ብዬ እኔ እኮ የዛሬ ዓመት ከቤት ክረይ ያው መጥፎ ሰውዬ ቤት ክረይ ውስጥ ነው የነበርኩት እና በጣም በጣም ችግር ውስጥ ነው የነበርኩት። የዛሬ ዓመት የዝናብ ውሀ ምናምን ራሱ እየጠጠሁ ነበር። አይደለም እንደዚህ ቤት ኑሮኝ ቤቴን በረንዳይን ምናምን ይላጥም ና ጠላቶች ው በጠላቶች ተፈተንኩኝ። እግዚአብሔር ፈተነኝ። እግዚአብሔር ወደሱ ሊያቀርበኝ ሲል እግዚአብሔር ፈተነኝ። እኔ ደግሞ ፈተነ የለኝ ተዋጣሁን ፈጣሪን አላማረርኩም። ያጋጥማል ያለ ነው። ጠላት አንድ በር ቢዘጋ እግዚአብሔር ዘጠና ዘጠኝ ዘጠና ዘጠኝ በር እከፍታለሁ ብሏል ይላል ቃሉ እና ተመስገን። አሁን የመስታወቴን እንትን እቀይሯለሁ ቀለሙን፣ የብረት እንትን ማሊያ እንደተቀባ ነው ቀለም እቀባዋለሁ። ምን አይነት ቀለም ልቀበው? እስኪ ንገሩኝ። ከዛ ከዚህ ጋር ጨመቀ እኮ አሰጠሁኝ። አቤት ሩጫ አሰጠሁ። እንግዲህ ዝናብ እንዲመተው ነው እንዲጠራ ነው ከረገገረገንቱ ላይ ያደረግኩት። ከዚ ከዚህ ላይ እንግዲህ አቤት ቤት ይቆሻሸ እንዴ! ሳሙን አይደለም ምናምን እንዳትሉ። ይህ ሲጀመር የቤት ሞሎያ ምናምን ምናምን ማጠቢያ ሳፋ ነው። አንዳንዴም ልብስ ይታጠብበታል። ፋቡልጭ ከዛ እንደዚህ አጣጠብኩኝ ይሄ ደግሞ ምን እንደሆነ አላውቅም ዝም ብሎ ወድቆ ሳገኘው እጭ መቀረፍኩት ከዛ ፊቴን ታጠብኩ እንግዲህ ቤቲ ፊቷን በሳሙና ብቻ ነው እና በውሃ ነው የምትታጠበው እንደዚህ ተጣጠበች ምን አለች ፋብልጭ አለች አቤት ቤትዬ ትለያለች ዛሬ ማለት ነው ወገቤን አትጠይቁኝ ቤቱ እቃ እንዳለ ቆሽሾ እቃውን አጥቤ ምንብዬ ምንብዬ ምንብዬ አሁን ጨራረስኩ የውጭውን ወደ ቤት ገባ ሄድኩኝ ሄድኩኝ ሳሎኑን አልፌ ሄድኩኝ ጓዳ ገባ ከዚህ ጋር ሞተሯ አይኑን አፍጥሮ ቁጭ ብሏል የዮቤ እንግዲህ ኩሽና እንዴት አያችሁት? ከዚህ ላይ ወቃ ያጣጠፉት ዕቃ ብድግ ብድግ ብድግ በቦታው። አቤት ችኮላ፣ ችኮላ! ሕፃኑ እንዴት እንደሚረብሽ ብታዩ! በጣም እየረበሸ ነበር ሕፃኑና በጣም እየቸኮልኩ ነበርና ለዛ ነው የምቸኩለው። ከዚህ ጋር ሳህኖችን ምናምኖችን ምናምኖችን ዝም ብዬ ጣል ጣል ጣል ጣል እንደነገሩ ጣል ጣል ጣል አደረኩ፣ ተልተሎ ጣል ጣል አደረኩኝ። ከዛ በቃ እንግዲህ አይቪት እየጠለያለሽ ኮይኔ ውድ አይ እግዚአብሔር ተመስገን ይህን ማን አየበት ይኸው እንግዲህ እዚ ጋ ማንከውን ምናምን ወደ መሳቢያ ከተት ኩኝ ሳህኖች ዝም ብዬ ጭምር ጭምር አደረኩኝ ድስቱንም ከተትኩት ኢት አባቱ ከዚ ጋ ማስታጠቢያ ያጠብኳቸው ወዳቸዋለሁ እነዚህን ማስታጠቢያ እንዲቆሸሹ አልፈልግም ከዛ ይሄ ሽሮ የቀነስኩት ሽሮ ነበር ማታ ተጋቢ ነው የሰራት ነጭ ሽንኩርት እዚ ጋ ነበረ ቡና ሳፈላፈሰው ነበር ዝም ብዬ ብድግ ብድግ ወለል ወለ ወለ በቃ ኢት አባቱ እንደዚ እንደዚ እንደዚ ያረኩኝ ከዛ ወደ ጋዙ ገባው ጋዙ ደግሞ ያው እንግዲህ የጣበስ ጣበስ ስለማድረግ ይቆሽሻል። ከ ከላይ ከላይ ከላይ ከላይ ለእናንተ ለማሳየት ነው። እንደዚህ ጥርቅ ጥርቅ ይታባቱ ጥርቅ ጥርቅ ቤትዬ። ምን አባቱ ሰው እንኳን ከኮሜንት መጥፎ ኮሜንት ከመኮመንት ጥሩ ነገር ቢሰራም መጥፎ ኮሜንት ከመኮመንት ወደኋላ ትሉም። ግን ተስፋ የቆረጣችሁ ሰዎች፣ የተገፋችሁ ሰዎች፣ ነገ ሰው ማትሆኑ የመሰላችሁ ሰዎች፣ መለወጥ መውደቅ እንዳለ መለወጥ እንዳለ የማታስቡ ሰዎች፣ ሰው ወድቆ አይቀርም። አሁን የዮቤን ዩቱብ ወድቆ መቅረት የለም ብዬ ነው የከፈትኩት። ወድቆ መቅረት የለም ብላችሁ ሰርች ብታደርጉ እኔ እች ልብስ ለብሸ ታገኙኛላችሁ። እንደዚህ ሸካ ከፍኩኝ። ከዛ ወደ ሳሎን ተመለስኩና ልብሴን ቀየርኩና እንደዚህ ፏ ብለጭ አልኩኝ። ቀርቦውን ቀዳሁ። አቤት የመጠጥና የመብል ነገር ሊጠይቃችሁ አልችልም። ቀርቦ የንጠጠው ወርጨ እየጠፋ ነው። እናንተ እውነትም ገና ነሽ ያላችሁኝ ሰዎች ችርስ አልኳችሁ። እንደዚህ ብዬ ቴሌቪዥን ላይ ስል፣ ቴሌቪዥን ጠጥ ብሏል። አይ ቴሌቪዥን አማራጭ ከሌለኝማ የልጆችን ኢቱብ ማስተካክለው የምከፍትላቸው ልጆች ነበረ። የእነሱን ልክፈት ብዬ ይሄው ስማቸው፣ ኢሜይላቸው፣ ፓስወርዳቸው፣ ስልክ ቁጥራቸው ጽፏል። እንዳታዩት ነው ብድ ስንት ገልጽ እንደሆነ እግዚአብሔር ነው የሚያ ደብተር ይሄ ደብተር የዩቱብ የከፈትኩላቸው የህይወታቸውን ቁልፍ የያዘ ነው ከዛ አየሁ። እየጎራጎርኩ ነው መስተካከል ያለበት መክፈት ያለብኝ ምናምን እያየሁ ነው። እንደዛ ዬ ቀርቦ ይህን ጠጠሁ። መብራት ስለሌለ ደበረኝ። እንደዚህ ፏፏፏፏ አድርጌ ነበረ። ቡና ደግሞ ልጄ ሲመጣ ነው ማፈለው። ምክንያቱም ልጄ ከህፃኑ ጋር ሲጫወት ቡናዬን አፈላለው። ቻው።